አትተወን አትተወን፣ የሰላም አምላክ ሆይ አትተወን። እግዚአብሔር ነጽር ሀበነ ሰላም ወልክ ያሉ መቤታችን፣ ተመልከች ወደኛ የልጅሽ ቸርነት ይሁነን መድኃኛ፣ እያሉ ይጸልያል፣ እኛም መጸልያል። በዚህ ዘመን በይበልጥ ከባድ የሆነ ዘመን፣ ሰው ራሱን የሚተውበት ጥሎ ማለፍ የበዛበት ዘመን፣ አትተወን። ዛሬ ብቻ ነው ያልተወን ገንዘቡም ቢሆን ስልጣኑም ቢሆን ሁሉንም አይተነዋል አይተ አልጠቀመም። ሰው ለሰው አልሆነም። ስለዚህ ከዚህ በኋላ ወደ እግዚአብሔር ገጸ ልቡናችሁ መልሰን አትተወን አትተወን እያል እግዚአብሔርን መለመን ይገባናል። ትንቢተ ኤርሚያስ ምዕራፍ ሁለት ቁጥር 13 የመጨረሻ ጥቅሴን እግዚአብሔር እንዲህ ይላል፣ ሐደጉን እየተነቃማ ሕይወት ወከራዩ ዋዘግ ተዘይት ረከማዩ የህይወት ውሃ የህይወት ምንጭ ያለበትን ጉድጓድ ተዉ ማለት ማየ ሕይወት፣ ህብስተ ህይወት የምሆነ ወኔን ተውኝ ማለትም ነው። ወከረዩ አዘቅ ተየዘይት ረክ ውሃ የሌለበት ደረቅ ኩሬን አመለኳል። ደረቅ ወንዝን ፈለጓል። የሰው ምርጫ እንደዚህ ነው። ውሃ ያለበትን ወንዝ ምንጭ ትጦ ደረቅ ኩሬ ወንዝ ለወንዝ ይዞራል። ጎጠኝነት፣ ሰረኝነት፣ ወንዝ ቁጣሪ እና ውሃ ያለበትን ወንዝ እንፈልግ ወገኖች። ደረቅ ወንዝ የተባለው አምልኮ ጣዖት አምልኮ ባይድን፣ ከእግዚአብሔር መራቅ፣ የእምነት ጉነት፣ የእምነት ማነስ፣ የእምነት ህጸጽ ነው። እንጨት ጠርበው ድንጋይ አለዝበው ጣዖትን አመለኩ። ውቅያኖስ ናጌብን ተራራው ኮረብታውን የፈጠርኩ እኔን ግን የሕይወት ውሃ ውሃን የፈጠርኩ እኔን ተውኝ ማለቱ ወገኖች፣ እግዚአብሔር አልተወን። አንዳንድ ጊዜ ቀላል የመሰለው ሲከብደን፣ ቀርበውን የነበሩ ሰዎች ሲርቁን፣ ተማምነንበት የነበረው ነገር ሁሉ ከኛ ሲሸሽ፣ ወደውን የነበሩ ሰዎች ሲጠሉን አቅርበውን የነበሩ ሰዎች ሲያረቁን፣ ሲገፈትሩን እግዚአብሔር እንደነሱ የተወን ይመስለናል። መከራው ሲበዛ፣ ፈተናው ሲበዛ በቃ የለህማ እግዚአብሔር እስከማለ ይህ ስንፍና የለህማ ውራዬን እንላል አለሱ እኛ ከሌለን ግን ራሳችንን መፈተሽ የለሽማን መቤቴ እንላል አይባል እግዚአብሔርም አለ በአንድነቱ በሱ ሀለወተ እግዚአብሔር እንዴ? እግዚአብሔር አለ። እግዚአብሔር ባይኖር ይህ ዓለም ይኖራል እንዴ? ነፋሳት ይነፍሳሉ? ይመሻል? ይነጋሉ? መተንፈስ እንችላለን ወይ? እግዚአብሔር እኮ